ስራፊልም ማዕጠንታቸውን ይዘው ለንግስናዋ ለገናንነት ይሰግዳሉ። በስግደታቸውም እንዲህ እያሉ ያመሰግኗታል። አብ በሰማይ ሆኖ ተመለከተ፣ አንድ እንደ አንቺ ያለ አላገኘም። አንድ ልጁንም ልኮ ካንቺ ሰው ሆነ። ሁለተኛም ሰማዕታት በየማዕርጋቸው ረጂቃን በሆኑ ፈረሶቻቸው ተቀምጠው እየመጡ መጀመሪያ ቅዱስ ጊዮርጊስ ከአምባ ፈረሱ ላይ ወርዶ ይሰግድላታል። እንዲሁም ባልንጀሮቹ ሰማዕታት መጥተው ይሰግድላታል። ከእርሱ በኋላ የሚመጣው በዱሪ ፈረስ የሚቀመጥ ይህ መርቆሪዎስ ነው። ከዚህም በኋላ ሰማይታት ሁሉ በመከታተል መጥተው ይሰግዱላታል፣ ምስጋናም ያቀርቡላታል። ሁለተኛም ደግሞ የጻድቃን አንድነታቸው መጥተው በፊቷ ሰግደው ይመላለሳሉ። ሄሮድስ የገደላቸው ሕጻናትን መጥተው ይሰግዱላታል። በፊቷም እየዘለሉ አንዱ በአንዱ ላይ እየዘለለ በመተቃቀፍ ይጨዋወታሉ። የተሰበሰቡትም ባዩ ጊዜ ደስታ ይመላባቸዋል፣ በሰማይም ያሉ ይመስላቸው ነበር። እናትና አባቱም የሞቱበት ቢኖር ወይም ከዘመዶቹ ወይም ባልንጀራው ቅድስት ድንግል መቤቴ ሆይ እገሌን አሳይኝ ብሎ በሚለምናትና በሚማጸናት ጊዜ ቀድሞ በነበረበት መልኩ ያን ጊዜ ታመጣለታለች። ደግሞ መሀረባቸውን ወደ ላይ ይወረውሩታል። የወደደችውንም በእጇ ተቀብላ መልሳ ትጥልላቸዋለች። ለበረከትም በየጥቂቱ ይካፈሉታል። እንዲህም አምስት ቀን ሁሉ ክርስቲያንም እስላሞችም አረማውያንም ያዩዋታል። ወደ ቤታቸውም ለመሄድ ሲሹ በፊቷ ሰግደው ይሰናበቷታል። እርሷም ተባርካቸውና ይመለሳሉ። ለእግዚአብሔር ምስጋና ይሁን። እኛንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት ይማረን። በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለለእር ዮኬ ከማ አይነ ወለት እማ መዋይል ሐምሰ መዋይል ሐምስ እስከ ኢትኬ ጸማ ማርያም ንግስት ውስተ ደብረ ምጥማቅ ከተማ ብጽዋት አይን ዘነጸራኪ በግርማ ወብጽዋት አይጋር ቅድሜኪ ዘቆማ በዚችም ዕለት የከበረ አባት አባ መትሪያ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ መንኩሶ ታላቅ ገድልን ተጋደለ። ከዚህም በኋላ አመር ሆነ ወደምትባሉ በቂ ሳሪያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። በጸሎት በጾም በስግደትን በሌሊትና በመዓልት በመትጋት እየተጋደለ ስድሳ ሰባት ዓመት ኖረ። በዚያም ጊዜ የገሉና የትሩፋቱ ወሬ በቦታው ሁሉ ተሰማ። እነሆ አንዲት በክፉ ስራዋና በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ሰማች። ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው፣ እናንተ አመሰግኑት አላችሁ፣ እርሱ የሚኖረው በዱር ነው፣ የሴት ገጽ ከቶ አያይም፣ እኔን ቢያይ አያይም ትላላችሁ። እኔን ቢያይ ድንግልናውን አጥፍቼ ቅድስናውን ባረከስኩት፣ ትህርምቱንም ባፈረስኩት ነበር አለች። እነርሱ ግን ጥንክርናውን ስለሚያውቁ ተከራከሯል ስለዚህም በመካከላቸው ክርክር ሆነ። ሄጄ ከኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ? አለቻቸው። ገንዘብ ሊሰጧትም ተስማሙ። ያን ጊዜም ተነስታ ጌጦቿን፣ ልብሶቿንና ሽቶዎቿን ያዘች። መልኳም እጅግ ውብ ነበረች። ፊቷንም ተከናንባ፣ ጨርቅ ለብሳ ወደ በዓቱ ሄደች። ልብሷንና ጌጦቿንም ለብቻቸው ከረጢት አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የባቱን ደጃ ደጃፍ አንኳኳች። አራዊት እንዲበሉኝ በውጭ አትተወኝ፣ እኔ መጻተኛ ነኝና መንገድንም ተሳስቼ ወደዚህ ደረስኩ አለች። እርሱን በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር በእኔ ላይ እንሰብኛል አለ። ከዚህም በኋላ ከፈተላት፣ በዚያችን በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ፣ ጌጦቿንም ተሸልማ፣ ሽቶዎቿንም ተቀብታ ወደ እርሱ ገባች። ከእርሷ ጋርም እንዲተኛ ፈልጋ ከዚህ ማንም የሚያየን የለም አለችው። ቅዱሱም የሰይጣን ማጥመጃው እንደሆነች አውቆ ጥቂት ታገሽኝ፣ መንገድን እስካይ እግዚአብሔርን የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራቸው ይገባናል አላት። ይህንንም ብሎ ከእርሷ ዘንድ ወጣት። ታላቅ እሳትም አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦልን እሳት የምትችይ ከሆን ኃጢአትን ስሪ ስሪያ አላት። በዘገየ ጊዜ ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች። ከእሳትም ውስጥ ጎትታ ወጣችው። ልቧም ወደ ንስሐ ተመለሰ። ልብሷንና ጌጦቿን ከላዩ አውጥታ ጣለች። ከእግሩ በታችም ሰገደች። ስለ ነብሷ ድህነትም እንዲረዳት ለመነችው። እርሱም ይህ ዓለም ፍላጎቱ ሁሉ ኃላፊ እንደሆነ ያስተምራትና ይመክራት፣ ልብ ያስደርጋትም ጀመር። እርሷን በጨከነ ልብ ንስሐ ገባች። ከዚህ በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግል ገዳም ወሰዳት ጠብቃትም ዘንድ እመምኔቷን አደራ አላት። በቀረው እድሜዋን በገል ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። የመፈወስ ሀብትም እስኪሰጣት ድረስ የመፈወስ ሀብትም አድሮባት ብዙዎች በሽተኞችን አዳነች። የከበረ አባት መትሪያ መርታያኖስ ግን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለታንኳም የእጅ ስራውን እየሸጠ ምግቡን ያመጣለት ነበር። ከብዙ ዘመናትም በኋላ መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ አባመርት ያኖስ ወደ አለበት ደሴት የባህሩ ማዕበል አደረሳት። ባያትም ጊዜ ደነገጠ፣ አደነቀ። ከእርሷ ጋር በአንድነት ስለመኖሩ አዘነ። የእግዚአብሔርን ቃል አስተምሮ የምንኩስና ልብስ አለበሳት። ምግቧንም አዘጋጅላትና ለእኛ በአንድነት መኖር አግባብ አይደለም አላት። ያንንም ደሴት ትቶላት ወደ ባህሩ ተወርውሮ ገባ። አንበሪም ተሸክሞ ወደ የብሳ ወጣው መቶ ስምንት ሀገሮችንም እስኪያዳርስ ድረስ በሀገሮች ባሉ ገዳማት ሁሉ ከዚያሽ ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው። ከዚህ በኋላም የረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥ ራሱን እስረኛ አደረገ። ኤጲስቆጶሱንም ጠርቶ ከመጀመሪያው እስከ መጨረሻው ገድሉን ሁሉ ነገረው። ኤጲስቆጶሱም ከጸጋው ገናነት የተነሳ አደነቀ። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ እንዲያስብ ነግሮት ነበር። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶሱን በታላቅ ክብር ገንዞ ቀበረው። ይህችን ሴት ግን ይህ ያችን ሴት ግን እስከ ረፍቷ ቀን ባለ መርከብ የሚጎበኛ ያችን ሴት ግን እስከ ረፍቷ ቀን ባለ መርከብ የሚጎበኛት ሆነ። ባረፈችም ጊዜ ሥጋዋ እንደበረዶ ነጥቶ አገኛት። ሥጋዋንም ወደ ሀገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለመርትያኖስ ዘ ምነጽሮ አንስ ዘጎየ ላይሌው ሰይጣን አመተ መክናየ አዘኪሮ ኩሎ ለአመ እግዚኡ ጸለየ እስከ አስካው ጻይ ከኒ ረክብና ሀይል ፈኒ ሳተ ወማየ በዚችም እለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አሮን ሶሪያዊ ያረፈ። ይህም ቅዱስ የመፈወስና ድንቆች ተምራትን የማድረግ ሀብት ተሰጥቶታል። ይኸውም እንግዶች መነኮሳት ወደርሱ በመጡ ጊዜ የርግብ ግልገሎችን አብስሎ አቀረበላቸው። ስጋን በላም ባሉት ጊዜ በላያቸው አማቱ ርግቦቹን አድኖ እንዲበሩ አደረጋቸው። ደግሞ በተራራ ላይ ገዳም ሰራ። ውሃው ከተራራው በታች የራቀ ነበር። በጸለየና በእጁ በማተበ ጊዜ ስቦ ከተራራው ላይ አወጣው። በአንዲት ቀንም ሰይጣን በክፋቱ ሊያጠፋው ወደ እርሱ መጣ። እርሱ ግን በላዩ ባደረ መንፈስ ቅዱስ ተንኮሉን አውቆና ወደ በዓት ግባ አለው። በገባ ጊዜም በላዩ ዋሻውን ደፈነው ታላቅ የቋጥኝ ድንጋይም ጫነበት፣ ሰይጣንም አፈረ። ዳግመኛም ሁለተኛ የአካ ገረ ገዢ በሞተ ጊዜ በጸሎቱ አስነሳው። ደግሞ ውሃ የሚቀዳባቸውን አራት እንስሳዎች በአንበሳ እየጫነ በመውሰድ አስር ዓመት ያህል ኖረ። ከዚህ በኋላ ወደ ዘላለም ሕይወት ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ጸሎት ይማረን። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአሮን ጓላ ተረግዛ አስረረ ድህረ ተበስሉ በእሳት ከመ ይኩኑ ድራረ እያንጥ ዮሙ ፍኖቱ ወያድ ወያድ ከሞሙ ወትረ ወይ እያንጥ ዮሙ ፍኖቱ ወያደክ ሞሙ ወትረ ማየት አይቲት ሀበ አይደረ በማይተበእዱ በማይተበ ሂቦ አይረገ ደብረ በዚችም እለት የነቢዩ አሞጽና የመርዶላ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሚን። ለአባቶቻችን ለአባት እናቶቻችን የተገለጹ መብታችን ለእኛም በረድ ትገለጽልን ጣይመ ስሟ ጣይመ ስሟ በአንደበታችን ጣይመ ፍቅሯ በልብራችን ይደርብን ለዘላለሙ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰኑ አመስራ ወሰኑ